ሰላም ጤና ይስጥልኝ። እንደምን አላችሁ? የተከበራችሁ አድማጮች ይህ አዲስ ኢንሳይደር ነው። ለሰዓቱ መደመጥ ያለባቸውን ጉዳዮች ይዘን ቀርበናል። በቅድሚያም አርእስቱና አስታወቃችሁም ኤርትራ ሰራዊቷን እያጠናከረች ነው ተባለም። ኤርትራ ጦሯን እንደገና ያጠናከራች ነው ጎረቤቶቿን በተለይም ኢትዮጵያን እንዳትረጋጋ እያደረገች ነው ሲል አንድ መንግስታዊ ያልሆነ የአሜሪካ የመብት ተቋም አሳሰበም። ዘ ሴንትሪ የተባለው ድርጅት በዚህ ሳምንት መጀመሪያ ላይ በወጣው ዘገባም በጎርጎሮሲያዊ 2018 የጦር መሳሪያ ማዕቀብ የተነሳላት ኤርትራ ጦር ሰራዊቷን እንደገና እየገነባች መከላከያዋን የሚያጠናከረች ነው ጎረቤቶቿም እንዳይረጋጉ ማድረጓን ቀጥላለች ብሏል። በዝርዝር ከምና ከሚያስደምጣቸው ጉዳዮች መካከል አንዱ ነው። በሌላ መረጃም የሁለተኛ ደረጃ መልቀቂያ ብሔራዊ ፈተና ለመውሰድ በመቱ ዩኒቨርሲቲ ከነበሩ ተማሪዎች መካከል በሴት ተማሪዎች ላይ ጾታዊ ጥቃት ፈጽሟል የተባሉ ሶስት ወንድ ተማሪዎች ከፈተና ተባረዋል። ሰኞ ዕለት ጅማሮን ባደረገው የአስራሁለተኛ ክፍል ብሔራዊ ፈተና ላይ ሶስት ወንድ ተማሪዎች ሴቶች ላይ ጾታዊ ጥቃት ፈጽሟል። በዚህም በኮሚቴ ታይቶ ጉዳያቸው ከፈተና ተሰናብቷል ተብሏል። ሌላው ከምናስደምጣቸው ጉዳዮች መካከል አንዱ ነው። የህወሓት ገዳይ የሱዳን ቀጠና ክንፍ ሳምሪ ቡድን ለዳግም ጭፍ ጨፋ መጥቻለሁ እያሉም ነው በሱዳን ኢትዮጵያ የድንበር አዋሳኝና ዲማርሻ አድረመጥ ዘርባቢት ከጎንደር የሸር መውጫ የሚገኙ የህወሓት ታጣቂዎች የተሃድሶ ፕሮግራም አከናወኑ። አንድ ከፍተኛ የጦር መኮንንም ህይወት ተሃድሶ ፕሮግራም አካሄደ ማለት የጦርነት ማናቀቂያ ዝግጅት ነው ብለዋል። በሱዳን ከአልቡርሃን ጋር ሲዋጋ የቆየው የህወሓት ቅጥረኛ ሰራዊትና ሌሎችም ሲደመሩ በአሁኑ ወቅትም አምስት ሺህ ሞላሉ ይላሉ የደህንነት ምንጮቹም። ይህም በጎንደር በኩል ትልቅ ወረራ ለመፈጸም የተዘጋጁ ናቸው ተብሏል። ሌላው ከምናስደምጠ ጉዳዮች ጉዳዮች መካከል ዋነኛው ነው። በሌላ በኩል የባለሀብቶችን ቅሬታ እንመለክታለን። የከንቲባውን የኦሮምኛ የፖለቲካና የግል ታሪክ መጽሐፍን ካልገዛችሁ አትስተናገዱም ተባለን ሲሉ በድሬዷ የሚገኙ ባለሀብቶች ተናግረዋል። የድሬዷ ባለሀብቶች የመሬት ካርታና አገልግሎት ለማግኘት በካልቻ ዲቻ እየተሰኘውን የከንቲባን የወት ታሪክ የያዘ መጽሐፍ ለመግዛት እየተገደድ ነው ሲሉ አማረዋለም። ድሬዷ ባለሀብቶች እንደሚሉ ከሆነ ደግሞ ማንኛውንም ካርታ ለመውሰድ የግድ መጽሐፉን መግዛት አለባችሁ ተብለን ተገደናል። ይህ አዲስ አበባ ያለ ነገር ነው ብሏል። ከምናስደምጣቸው ጉዳዮች መካከል አንዱ ሲሆንም በነገው ዕለት ጠቅላይ ሚኒስትሩ በፓርላማ ተገኝተው ማብራሪያ ይሰጣሉ። በማብራሪያቸው ላይም 2017 ዓ ም የቅር አፈጻጸምን አስመልክቶ እንዲሁም በተለያዩ የፋኖና የተመሳሰሉ ትግሎች ላይም ጥያቄ ለመስጠት እንደሚዘጋጁ ተገልጿል። አልተሰሙታላችሁም። ወደ ውጭ ተጉዘን ደግሞ የኢራን የዩራኒየም ማበልጸጊያ ቴክኖሎጂ እንዲሁም ሳይንስ በቦምብ ሊጠፋ አይችልም ሲሉ አረጋቸ አስታወቁም። የኢራን የኒኩሌር ኃይል እውቀትና ሰላማዊ የኒክሌር ኢንዱስትሪ የበለጠ ለማራመድ የሀላፊነትን ቁጣኝነት በወታደራዊ ጥቃት ብቻ መጥፋት እንደማይቻል የውጭ ጉዳይ ሚኒስትር አባስ አርጋቺ አረጋግጧል። ከምትሰሙ ጉዳዮች መካከል አንዱ ነው። ውድ የቻናላችን ቤተሰቦች ለቻናሉ አዲስ ሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ወደ ቀዳሚ መረጃ አለፍን። የህወሓት ጨካኝ ጓዳይ የሱዳን ቀጠና ክንፍ እንዲሁም ሳምሪ ቡድን ተብሎ የሚጠራው ይህ ቡድን ለዳግም ወረራ መጥቻ ለው ያለም ነው በሱዳን ኢትዮጵያ ድንበር አዋሳኝና ዲማርሻ አዲረመጥ ዘርባ ቤት ከጎንደር የሸሬ መውጫ ከሚገኙ የህወሓት ታጣቂዎች የተሃድሶ ፕሮግራም አከናውኗል። በዚህም አንድ ከፍተኛ የጦር መኮንን ህይወት ተሃድሶ ፕሮግራም አካሄደ ማለት የጦርነት ማነቃቂያ ዝግጅት ነው ብሏል። በሱዳን ከአልቡርሃን ጋር ሲዋጋ የቆየው የህዋ ቅጥረኛ ሰራዊትም ሌሎችም ሲደመሩ በአሁኑ ወቅትም አምስት ሺህ ይሞላሉ ይላሉ የደህንነት ምንጮችም። በሌሎችም አካባቢዎች ብዙ ታጣቂዎች ያሉት ህወሓትም ከሰሞኑም ተፈናቃዮች ወደ ምዕራብ ትግራይ ሲመለሱ በሚል ከፍተኛ የሆነ ቅስቀሳ በማካሄድ ማህበረሰቡን እያነቃቀ የሚገኘው የህወሓት ቡድንም አሁን ደግሞ በተለያዩ ግንባሮች የታድሶ ፕሮግራሞችን እያካሄዱ ነው ሲሉ ምንጮች ገልጸዋለም። አንድ ስማቸው እንዳይጠቀስ ይፈለጉ የጦር መኮንንም ይህ ገለጹም ሲሆንም ህወሓት ታድሶ ስራ የተሰጠ ማለት ጦርነቱ ዝግጁን እያል ነው ብሏለም። ታድሶ ፕሮግራም ሲባል ዘፋኞች ወደ የግንባሩ በመሄድ የማነቃቂያ ሞራል ገንቢ ዘፋኞችን ያቀርባሉ፣ ሰራዊትንም ያዝናናሉ። ይህም ለጦርነት የማዘጋጀት ስልት ነው ብለዋልም። እነዚህ የታደሰው ፕሮግራም በሱዳንና በሌሎችም ኢትዮጵያ ግዛቶች ተደርገዋል። በሱዳን በዲማ እርሳ፣ በአዲረመጥ፣ በዘርባቢትና የሸሬ መውጫ የተገለው ጭፍራ ተደርጓል የሚሉት መኮንንም በቅርብ ጊዜ ህወሓት ከኤርትራና ከሌሎች ኃይሎች ጋር በመተባበር ጦርነት እንደሚከፍት አመላካች ነው ብለዋልም። በሌላ መረጃም የከንቲባውን የኦሮምኛ ፖለቲከኛና የግለ ታሪክ መጽሐፍን ካልገዛችሁ አትስተናገዱም ተብለናል፣ ሲሉ በድሬዷ የሚገኙ ባለሀብቶች ተናግረውም። የድሬዷ ባለሀብቶች የመሬት ካርታና አገልግሎት ለማግኘት በካልቻ ዳቸ የተሰኘውን የከንቲባውን የህይወት ታሪክ የያዘ መጽሐፍ ለመግዛት እየተገደደ ነው፣ ሲሉ አማረዋለም። ድሬዷ ባለሀብቶች እንደሚሉ ከሆነ ደግሞ ማንኛውንም የመሬት ሰነድ ወይንም ወደ ካርታ ክፍል ከመመራቱ በፊት በድሬዷ ልማት ማኔጅመንት ቢሮ ውስጥ ይዞታ ማረጋገጫ ጽሕፈት ቤት ላይ ኃላፊ የሆኑት አቶ ሴ ማህመድም የተጻፈ ሳይፎን የድሪ አስተዳደር ከንቲባ ከደር ጅዋር የግል ሕይወት ታሪክ መጽሐፍ እንዲገዙ እነኚህ ኃላፊ እያስገድዳቸው መሆኑን መጽሐፉን ካልገዙ ደግሞ ወደ ካርታ ክፍል እንደማይመራላቸው በመሬት ናክቷለም። በካልቻ ድቻ የተሰኘው የከንቲባ ከደር ጅዋር የግል ታሪክ መጽሐፍ የወቅቱ የመሬት ልማትና ማኔጅመንት ቢሮ ውስጥ የይዞታ ማረጋገጫ ጽፈት ቤት ኃላፊ በሆኑት በአቶ ሁሴን ማህመድ ደራሲነት ለከንቲባ ከድር ጅዋር የተሰጠም የግል ማስታወሻ ነው። እንደ ተገልጋዮቹ ገለጻ ከሆነ ደግሞ ባለሀብቶቹ መጽሐፉም ለመግዛት ካልተስማሙ የመሬት ካርታዎችና የኢንቨስትመንት ካርታ አገልግሎቶችንም አታገኙም ተባሉ። ተናግሯልም። ይህ መጽሐፉ ዋጋ እንደ ባለ ሀብቱ የፋይናንስ አቅም ከአንድ ሚሊዮን ብር በላይ እንደሚጀምር ገልጿልም። ከሁሉም በላይ የሚያሳስበው ግን ያሉ አቶ ሁሴን ለዚህ ኃላፊነት ከመሾማቸው በፊት ምንም አይነት የፖለቲካም ሆነ የህዝብ አገልጋኝ ታሪክ እንዳልነበራቸው እነዚሁ አስተያየት ሰጪዎች ይናገራሉ። እዚህ ቦታ ከተሾሙ ስምንት ወራት እንደሆናቸው ብዙዎቹ ደግሞ ከንቲባ ከድርጅዋረን ይህን የመሬ ልማት ወሳኝ ቦታ ጠቅሞ መጽሐፉ እንዲሸጥ እንዲያስተዋውቅ እንደሾመው ምንም ጥርጥር የለውም በማለት ተናግሯልም። አክለውም ለዚህ ማሳያ ሲገልጹም ከፍተኛ የቢሮ ለምደም ሆነ የሆነ ፖለቲካ እንደሌላቸውም እዚህ ቦታ ላይ ከተሾሙ ስምንት ወራቸው መሆኑና የዚህ መጽሐፍ ደራሲ የመሆናቸውም በቂ ማሳያ ነው ብለዋልም። የህዝብን ስልጣን ለግል ጥቅሟል የከተማችን ሬዲዮ ገጽታ ብቻ ሳይሆን የኢትዮጵያ ገጽታን ያበላሻል ሲሉ አስተያየት ሰጪዎችም ተናክረዋልም። በርካታ ባለሀብቶችና ኢንቨስተሮችም ተስፋ የሚያስቆሩ ድርጊት መሆኑን ጭምር አስረድተዋልም። ይህ ነገር በአዲስ አበባ መዲና ማለት ሲሉ ምንጮቹ ገልጸዋልም። ኤርትራ ሰራዊቷን እያጠናከረች ነው ተባለም። ኤርትራ ጦሯ እንደገና ያጠናከረች ነው ጎረቤቶቿን በተለይም ኢትዮጵያን እንዳትረጋጋ እያደረገች ነው ሲል አንድ መንግስት ያልሆነ የአሜሪካ መንግስት የአሜሪካ የመብት ተሟጋች ተናግሯልም። ዘ ሴንትር የተባለው ድርጅትም በዚህ ሳምንት መጀመሪያ ላይ በወጣው ዘገባ በጎርጎሮሲያኑ 2018 የጦር መሳሪያ ማዕቀብ የተነሳላት ኤርትራ ጦር ሰራዊቷን እንደገና እየገነባች መከላከያንም እያጠናከረች ነው፣ ጎረቤቶቿም እንዳይረጋጉ ማድረጓን ቀጥላለች ብሏልም። የኢትዮጵያና የኤርትራ መሪዎች በጎረጎሮሲያዩ 2018 የሰላም ስምምነት ከተፈራረሙ በኋላ የተባበሩት መንግስታት ድርጅት በኤርትራ ላይ ጥሎት የነበረውን የጦር መሳሪያ ሽያጭና ግዢ ማዕቀብ አንስቷልም። የአሜሪካው ድርጅት ሁኔታው ካልተ አይተለወጠም ኤርትራ በዚህ ድርጊቷ ትቀጥላለች ተብሎ ይጠበቃል፣ ሲልም አስጠንቅቋል። ስለ ዘገባውም የፈረንሳይ ዜና አገልግሎት ኤፍፒ አስተያየታቸውን የጠየቃቸው የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀልም የተፈበረከ ያሉትን ዘገባ ሌላውን ጥፋት በኤርትራ ላይ ያላከከብ ማለት አጣጥለውታለም። አቶ የማነም በአካባቢው የተከሰሰው አዲሱ ውጥረት ህገ ወጥ ያሉትን ኢትዮጵያ ወደብና የባህር በር የማግኘት ፖሊሲዋን የማስታወቅ ውጤት ነው ብለዋልም። ጦርነቶችን በፋይናንስ የሚደግፍና በሙስና የሚገኝ ገንዘብ ላይ የሚከታተለው ዘሴንትሪም ኤርትራ የሶማሊያ ጂያሲሶችን ትደግፋለች በሚል በጎርጎርሲያዊ 2009 ዓ ም ማዕቀብ ጥሎባት እንደነበር አስታውሰዋልም። ከዚህ ጋር በትግራይ ጦርነት ወቅትም ተፈጽሟል በተባሉ በደሎችም ዘገባውን ገምግሟልም። የአፍሪካ ህብረትም እንዳለውም ኤርትራም ትሳተፍበታለች በሚባለው በሰሜን ኢትዮጵያ ኢትዮጵያ ጥሩ ቢያንስ 600 ሺህ ሰዎች ተገድለዋልም። በሌላ መረጃም የሁለተኛ ደረጃ መለቃቂያ ብሔራዊ ፈተና ለመውሰድ በመቱ ዩኒቨርሲቲ ከነበሩ ተማሪዎች መካከል በሴት ተማሪዎች ላይ ጾታዊ ጥቃት ተፈጽሟል የተባሉ ሶስቱን ተማሪዎች ላይ ከፈተና ተባረሩ። ሰኞ ዕለት በጀመረው የአስራሁለተኛ ክፍል ብሔራዊ ፈተና ላይ ለመውሰድ ከተለያዩ አካባቢዎች መምጣት በመቱ ዩኒቨርሲቲ ከተሰባሰቡ ተማሪዎች ላይ ፆታዊ ጥቃት የፈጸሙ ተማሪዎች ጉዳያቸው በኮሚቴ ታይቶ ተሰናብተዋል። ስለ ጉዳዩ መረጃ የሰጡት የመቱ ዩኒቨርሲቲ ፕሬዚዳንት የሆኑት ዶክተር አለሙ ዲሳሳ መጀመሪያ ላይ ሴቶቹ ተፈታኞች ከወንዶቹ ጋር ይጫወቱ ነበር ብለዋል። በይደገን ወንዶቹ ሴቶቹን አስገድዶ ሳሟቸው፣ መነካት የሌለባቸውን አካላቸውን ክፍል መንካት ጀመሩ ብለዋል። ከዚያ በኋላም አንደኛው የሴቶቹ ሞራል በነካ መልኩ ልብሳቸውን በመግለብ ገላቸውን የተ ለማድረግ ትንኮሳ ፈጸመ ሲሉ አክሏል። የዩኒቨርሲቲው ፕሬዚዳንት ተማሪዎች ድርጊት ወንጀል መሆኑን ገልጾም ሴት ተማሪዎች የደረሰባቸውን ትንኮሳ እንዳሳሰባቸውና ግቢውን ለቀን እንሄዳለን በማለት መናገራቸውም ተናግሯል። ሆኖም ፈተናው እንዲወስዱ እንዳግባቧቸው አስረድተዋል። ወንጀሉ ከተፈጸመ ሶስቱን ተማሪዎች መካከል ሁለቱ ከምዕራብ ወለጋ፣ አንዱ ደግሞ ከኢሉባቦር የሁለተኛ ደረጃ ትምህርት ቤት መልቀቂያ ፈተና ለመፈተን ወደ መቱ ዩኒቨርሲቲ የመጡ መሆናቸውንም ዩኒቨርሲቲ አስታውቋል። ዩኒቨርሲቲው ተማሪዎች ትንኮሳ መፈጸማቸውን መረጃ እንደደረሰው እና በዩኒቨርሲቲው ቅጥር ግቢ ውስጥ የጸጥታ ጥበቃ የሚያደርጉ የፌዴራል ፖሊስ አባላት በቁጥር ስራ ውሏቸዋል ብሏል። በመጨረሻም ወደ ውጭ ተጉዘን ኢራን እንመለከታለን። የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ የኢራን የዩራኒየም የማበልጸጊያ ቴክኖሎጂና ሳይንስም በቦምብ ሊጠፋ አይችልም ብለዋል። የኢራን የኒክሌር ኃይል እውቀትና ሰላማዊ የኒክሌር ኢንዱስትሪ የበልጥ ለማራመድ ያለ ቁርጠኝነት ወታደር የጥቃት ብቻ መጥፋት እንደማይችል የውጭ ጉዳይ ሚኒስትሩ አባስ አርጋቺ ያረጋግጧል። ከፍተኛ ዲፕሎማት ለሲቤ ዜና ወኪል በሰጡ ቃለመለስ ላይም እንደተናገሩትም አንድ ሰው ቴክኖሎጂን እና ሳይንስን ወይም የሰላማዊ የዩራኒየም ማበልጸጊያን በቦምብ ማጥፋት አይችልም ብለዋል። የእስራኤልን አገዛዝ በጁን 13 ሐማስ ላይ በኢራን ላይ ጥፋት ከፍቶም ነበር ይህም የሀገሪቱን የኒኩሌር ተቋማትና ሌሎች በርካታ ላማዎች ላይ ያነጣጠረ ነበር ብለዋል። ከዚህ ቀደም ታይቶ የማይታወቅ ወታደራዊና የስለላ ድጋፍ ጥቃቱ ከፍተኛ አስተዋጽኦ ያበረከተች ያለችውን ዩናይትድ ስቴትስ ስትሆንም የ12 ቀናት ቆይቶ የነበረውን ግጭት ሲጠናቀቅም ቀናት ሲቀሩትም በኢራን ማዕከላዊና ሰሜን ማዕከላዊ ክፍለ የሚገኙ በርካታ የኒኩሌር ቦታዎችን መታለችም። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕም የተነጣጠሩ ቦታዎች በአሜሪካ ጥቃቶች ተደምስሰዋል ሲሉ የሰጡት መብራሪያም ወርቅ አድርገውታልም። ውድ የአዲስ ኢንሳይደር ቤተሰቦች፣ ለአዲስ ኢንሳይደር አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሆኑም።